ኦሮሞ ፈርስት ፖስት፣ ትክክለኛ መረጃ ለሕዝብ ጤና ይስትልኝ የተወደዳችሁ እና የተከበራችሁ የኦሮሞ ፈርስት ፖስት ዜና ተከታታዮች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ ለዛሬ ያሰባሰብናቸውን አዳዲስና ወቅታዊ መረጃዎች ይዘን ወደ እናንተ ቀርበናል። የዛሬ የዜና አወጃችን በአማራ ክልል ተባብሶ የቀጠለውን ወታደራዊ ግጭት፣ በትግራይ ክልል ውስጥ የተከሰተውን አሳሳቢ የእርዳታ እጦት፣ ኢትዮጵያ ከአጉዋ የንግድ ሥርዓት መታገዶ በኢኮኖሚዋ ላይ ያስከተለውን ተጽዕኖ፣ በኦጋዴን ክልል የነበረው የተፈጥሮ ጋዝ ወዶጭ መሰረዙን እና በጋዛ ሰሞኑን የተፈጸሙትን አሳዛኝ ጥቃቶች የሚመለከቱ ትኩስ መረጃዎችን በዝርዝር የምንመለከት ይሆናል። በተጨማሪም የጋዜጠኝነት ሙያ ምንነትና በገዢዎችና በሕዝብ መካከል ያለውን ቦታ በተመለከተ ሰፊ ዳሰሳ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ ከኦሮሞ ፈርስት ፖስት ዜና ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዝርዝር የዜና አወጃችን መጀመሪያ ላይ የጋዜጠኝነትን ሙያ በተመለከተ ሰፋ ያለ ትንታኔ እናቀርባለን። አገርና ሕሊና የሚሸጥበት ጊዜ ሲኖር ለአገዛዝ ማደር በጣም ቀላሉ ተግባር መሆኑን መረጃዎች ያመለክታሉ። በተለይም የጋዜጠኝነትን ውድ ሞያ ለመሸቀጥ እውነትን የተከተሉ ሰዎች ሲገኙ ገዢዎች ይህን አይወዱም። በእርግጥም አንድን መንግስት በተለይ ገዳይ አገር አውዳሚና ህዝብ አፈናቃይነት መሰለፍና መቆም በጣም ቀላል ነው። መንግስት የሚቆጣጠረው በቢሊዮን የሚቆጠር ዶላርና በሚሊዮን የሚቆጠር ኃይል ስላለው ለሆዱ ብቻ ለሚኖር አደርባይ ጥቂት ፍርፋሪ መስጠት በቂ ነው። አምባገነን ግለሰብን ወይም ስብስቦችን እያሞገሱ ለመኖር ደግሞ ከፍተኛ እውቀት አያስፈልግም። የውሸት መረጃን በመደርደር ገዢውን ማቆንጀት ደሞዝን ከፍ ሊያደርግ ኑሮን ቢሆን በወታደር ጥበቃ እንዲያገኝ ሊያደርግ ይችላል። ጋዜጠኛ ነኝ ባይ አካል አገር ውስጥ ፈርስ ወገኑ ሲረግፍ ህዝብ ሲሰቃይ እያየና እየሰማ እኮ ከእርሶ በላይ ለሀገር የሚያስቡ የሉም ከእያለ ለገዢው ሲያጎበድድ ገዢውም ከህዝብ ከዘረፈው ቀንሶ ያጎርሰዋል። አእምሮውን ለአድርባይነት ላዘጋጀ ማንኛውም ሰው ለመንግሥት ገባር ሆኖ መኖር ፈጽሞ ከባድ አይደል። የከፋ አደጋ ያለው ግን የአገዛዞችን ሌብነትና ገዳይነት ተጋፍቶ መገኘት ነው። ገዢዎች ሲገድሉ ከገደሉ ከሲሰርቁ ከዘረፉ ከብሎ በሙያዊ ስነምግባር መዘገብ ህይወትን እስከ ማሳጣት የሚደርስ ከፍተኛ ኃላፊነትን ይጠይቃል። የአንዳንድ ገዢዎች የስልጣን ምንጭ የሕዝብ ልኪትና ጦርነት ሆኖ ሲገኝ ከሰላም ይሻለናል። የሚሉ ጋዜጠኞች በጦረኛ ገዢዎችና በመንጋ ደጋፊዎቻቸው አንገታቸው እንደሚቀላ እያወቁ እንኳን ለሀገራቸው ሰላም በጽናት ይሟገታሉ። ለህዝባቸው እረፍት እንዲመጣ ዘንድ ሙያቸውን ይገለገሉበታል። አጋጣሚዎችን ሁሉ ተጠቅመውም ስለ ሰላም ጠንካራ ጥያቄዎችን ያነሳሉ። ጋዜጠኝነትን የሚያህል ክቡር ሙያ በዕለት ጉርስ አንለውጠውም ብለው በገዢዎች የሚጠሉትን ህዝብ የሚያስፈልገውን ቄመሳሽፋል ማይክራፎኖቻቸውን ለአድርባይነት አያከራይም። ለራሳቸው ምቾት ሲሉ እውነትን እንዲደቡ እድል አይሰጡም። ያስተማራቸውን አገርና ያሳደጋቸውን ህዝብ ሊዋሹት ፈጽሞ አይፈቅዱም። የገዢዎችን ውሸት በማስረጃ እያጋለጡ ለሐቅ ይኖራሉ። ጦርነት ቀስቃሽ ፕሮፓጋንዳዎቻቸውን በመኮነን ለሰላም በብርቱ ይሞግታሉ። ሙያቸውን በቀለም በዘር ወይም በሃይማኖት ላይ የተመሠረተ ጥቃት ለመፈጸም ወይም አድሎ ለማድረግ አይገለገሉበትም። ጋዜጠኝነትን ለሰው ልጅ ሰላምና ደህንነት መቀያምሳሉ ህልውና ማስከበሪያ ስልት አድርገው ይጠቀሙበታል። ሰሞኑን የአሜሪካው የቀድሞ ፕሬዝዳንት ዶናልድ ትራምፕ የገጠሟቸው ሁኔታዎች ከዚህ ጋር የሚገናኙ ናቸው። አገር ወዳድ ጋዜጠኞችና ሰላም አፍቃሪ ሴት ዘጋቢዎች ከትራምፕ ፊት ለፊት በመቅረብ ያደረጉት ነገር በዓለም አቀፍ ደረጃ ትኩረት አግኝቶ ሳምንታዊ አጀንዳ ሆኖ ቆይቷል። እነዚህ አገርና ሰላም ወዳድ ጋዜጠኞች ትራምፕን የገጠሟቸው ለኔቶ ስብሰባ አውሮፓ በገቡበት ወቅት እንዲሁም በዋይት ስለ ኮንጎ ሊነጋገሩ በነበሩበት ጊዜ ነው። ይህንን መነሻ በማድረግ ጋዜጠኝነትና ሰላምን እንዲሁም የስልጣን አካላት የሚያቀርቡላቸውን ምቹ እድል ትተው ህይወትን ለሀገራቸው ሰላም ለመስዋዕት ስለቆረጡ ጋዜጠኞች አብነቶችን በመውሰድ መጠነኛ ዳሰሳ እናደርጋለን። ከነዚህ ጋዜጠኞች አንዷ ኮአይወክ ኢብን ፎር ቤተር ዴይስ ኢንኮንጎ ኮንጎ ኩ በኮንጎ ውስጥ ለተሻሉ ቀናት እሰራለሁ በማለት ሰላም በአህጉሪቱ ውስጥ ያለውን ትርጉም ለአሜሪካው ፕሬዝዳንት ሲያስረዱ የነበሩት አሪያና ቬራሲ ናቸው። የሚያ ሕይወታቸው ጋዜጠኝነት ሲሆን በዋይት ሃውስ ውስጥ የመዘገብ መብት ከተሰጣቸው ጥቂት አፍሪካውያን ጋዜጠኞች መካከል አንዷ ናቸው። ጋዜጠኛዋ የዲሞክራቲክ ሪፐብሊክ ኮንጎን መከራ በተደጋጋሚ ተመላልሰው አይተዋል። በዚያች ጦርነት በቀላት በጥይት በቆሰል አገራዊትን ሁሉበል እየተመለከቱ ወደ አሜሪካ ሲመለሱ በዋይት ሃውስ በሚኖሩ ጋዜጣዊ መግለጫዎች ላይ ስለ ኮንጎና በዚህ አካባቢ ስላለው ሁኔታ ሳትጠይቁ ያለፉበት ጊዜ የለም ማለት ይቻላል። በተለይ ዶናልድ ትራምፕ በድጋሚ ከተመረጡ ወዲህም ሆነ በመጀመሪያው የስልጣን ዘመናቸው የኮንጎ ጉዳይ ነው እንዴት አደረጉት የሚለውን ጥያቄ አትዘለው። ሀብታሟ ዲሞክራቲክ ሪፐብሊክ ኮንጎ ሀብቷ ለዜጎቿ ጦስ ሆኖባት የሚተላለቁባት ጎረቤቶቻም ተፈራርቀው የሚወሯት አገር ከሆነች ሦስት አስርት ዓመታት ተቆጥረዋል። በማዕድን ሀብቷ የናጠችውን ኮንጎን ለመቀራመት ያሰፈሰፉ ሁሉ ተጣድፈው ገብተው ወጥተዋል። በገቡበትም ያልተመለሱ አሉ። ከዓመታት በፊት በኪንሻሳ የተቀመጠው አገዛዝ ተቃዋሚዎቹ ሲነሱበት ጎረቤቶቹን መጋብዝ መታረበ ገብነትን አለማመደ። ጎረቤት አገራትም የዚያችን ሀገር ሀብት ለመቃረም ያግዘናል ያሉትን ታጣቂ ቡድኖች ወይም መንግስት እየደገፉ መዋጋት ያዙ። ህዝቡ መበዝበዙ ሳይበቃው በጦርነት ምክንያት ተቀጥቅጦ ይገደል ሆነ። ባለፉት 30 ዓመታት ከ5 ሚሊዮን በላይ ህዝብ አልቋል። ያቺ ሀገር ከመንግስት ወገን ሆነው ተቃዋሚዎችን የሚወጉ፣ እርስ በርስ የሚፋለሙ የራሳቸው የማድን ታጋይ የሰፈር ሚሊሻዎች የሚተረማመሱባት ምድር ሆናለች። ወደ ጦርነቱ ዘው ብለው ከገቡ የጎረቤት መንግስታት መካከል ሩዋንዳ አንዷናት። የፖል ካጋሜ አገር ኤም 23 የተባለውን ታጣቂ ኃይል ደግፋ መንግስትና የመንግስትን ደጋፊ ሚሊሻዎች ስትዋጋ ኖራለች። በተለይም በ2022 መጋቢት ላይ ኤም 23 በኮንጎ ላይ ከፈጸመችው ወረራ የለየለት እልቂት አስከትሏል። ኮንጎ ድርሻዋን ለመውሰድ የገባችው ሩዋንዳ ለያዥ ለገላጋ ያስቸገረች፣ የተባበሩት መንግስታት ተኩስ ለማስቆም ጥረት አድርጓል። የአፍሪካ ህብረትም እንደ አቅሙ ሞከሯል። ሆኖም በዚያ የአፍሪካውያን ብቻ ሳይሆን የዓለም ኮርፖሬሽኖች የአውሮፓ መንግሥታትና ሌሎችም አካላት ስፖንሰር ያደርጉታል በሚባለው የእልቂት ማዕከል ውስጥ ሰላም ሊመጣ አልቻለም። ጉልበት ኃያልነትና ገንዘብ ተሰሚነትን ያመጣሉ በሚለው አመለካከት የሚመሩት ዶናልድ ትራምፕ ግን በተወሰነ መልኩ የተሳካላቸው ይመስላል። በጽያፍ ቃላት ሲጠሯት የነበረችውን አፍሪካን ጉዳያቸው አይደለችም ሲባላት በነበረችው የጥቁሮች አህጉር ለዓመታት የቆየውን ጦርነት ለማስቆም የሚያስችል የሰላም ስምምነት ቢያንስ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ የውጭ ጉዳይ ሚኒስትሮች መከለል አስችለዋል። የጋዜጠኛዋ አሪያና ቬራሲ አስተዋጽኦ የሚመጣውም እዚህ ጋር ነው። ይህች በዋይት ሀውስ ውስጥ ብቸኛው አፍሪካዊት ሆና የምትዘግብ ጥቁርና ሴት ጋዜጠኛ የሰላም ስምምነቱ ወሬ ወሬ ከተሰማ በኋላ ወደ ኮንጎ ተጉዛ ሁኔታውን ተመልክታ ነበር። በዋይት ሀውስ በተዘጋጀውና የሩዋንዳና የኮንጎ የውጭ ጉዳይ ሚኒስትሮች በተገኙበት የፊርማ ስነ ስርዓት ላይ ጋዜጠኛ ሪያና በኩሙ እንድትመሰክር በፕሬዝዳንት ትራምፕ ተጋበዞች። ዶናልድ ትራምፕ በአትኩረት እያዳመጧት፣ ሌሎች ባለስልጣናት ተመስጠው እያስተዋሏት ያየችውንና ለዚያች ሀገር ዜጎች ሰላም ያለውን ዋጋ ቀልጠፍ ብላ እንዲህ ስትል ተናገረች። ክቡር ፕሬዝዳንት ሆይ፣ በመንገድ ላይ ሰዎችን አነጋግሬያለሁ፣ ወጣቶችንም አውርቻለሁ። እርሶ ለዚያች ሀገር ሰላም እያመጡ መሆኑን ይገነዘባሉ። በኮንጎ ጦርነት ከተጀመረ አንስቶ በዋይት ሀውስ ውስጥ ብዙ የአሜሪካ ፕሬዝዳንቶች ገብተው ወጥተዋል። አንዳቸውን ግን ይህንን ለመፍታት ጠንካራ ጥረት አላደረጉም። አሁን የኮንጎ ሕዝብ ተስፋ ጥሏል። የተሻለ ነገር አለ ብሎ እንደሚያምን የሚያደርግ ሁኔታ ይፈ ብሎ ያምናል። ይቺ ሀገር አያሌ አቅም አላት፣ ግን ጦርነት እየበላት ነው። በዚህ ቢሮ ውስጥ ጆ ባይደንን ተማጽኛለሁ፣ ግን በፍጹም ምላሽ ሰጥተውኝ አያውቁም። አሪያና እንደ አብዛኛው ጋዜጠኛ ስራዋን ሰርታ አንድ ዘገባ አቅርባ ውሏን ለመስሪያ ቤቷ ሪፖርት አድርጋ ወደ ግል ህይወቷ መመለስ ትችል ነበር። እንዳመኑ ጋዜጠኝነትን እንዲህ ባለመልኩ ልትገድበው ግን አልወደደችም። የአሜሪካ ፕሬዝዳንቶች መልስ እንደማይሰጧት እያወቀች እንኳን ስለ ኮንጎ ሕፃናትና እናቶች ሞት ጥያቄ ማቅረቧን ቀጠለች። አፍሪካን በጸያፍ ቃላት በሚጠሩ ፕሬዚዳንት ፍበል አፍሪካውያን እልቂት መሟገቷን አላቋረጠችም። በመጨረሻም ልፋቷ ፍሬ አፍርቶ ጩኸቷም ተሰምቶ በዋይት ሃውስ ተደመጠች። ፕሬዚዳንት ትራምፕ ባጠገባቸው አቁመው ስለ ኮንጎ ያየችውን እንድትነግር እድል ሰጧት። ተናግ ተናገረች። ከትራምፕም አድናቆትና ሽልማትን ተቀበለች። በእርግጥ ዶናልድ ትራምፕ ከጋዜጠኛዋ የሰላም ሐሳቦች ይልቅ ውጫዊ ውበቷ ላይ ትኩረት አድርገው መናገርን ይመርጡ ይመስላል። እንደምታምሪ የየው ተመስጫለው እንዳንቺ አይነት መልከ መልካም ዘጋቢዎች እዚህ ቢኖሩኝ መታደል ነበር ሲሉ ተናገሩ። በፖለቲካ አይን አንቺን ቆንጆ ነሽ ማለት ትክክል ላይሆን ይችላል። በእርግጥ ይህንን ለማለት ፈቃድ የለኝም፣ ግን ፖለቲካዊ ህይወት የዋጋ ቢያስከፍለኝም እንኳን አንቺን ውብ ነሽ ማለትን አልተውም። ውስጣዊ ውበትሽን ድንቅ ነው ከዋሏት ከመሳቢያቸው ውስጥ ያወጡን ይላል ጦርነት ይቁም እያሉ ጋዜጠኞች በየጊዜው እየተሰቃዩና ለስደት በሚዳረጉባት አፍሪካ ውስጥ የበቀለችው አሪያና ከአሜሪካ ፕሬዝዳንት በኦቫል ኦፊስ ውስጥ እንዲህ ያለውን ዕውቅናና አድናቆት ያገኘችው ባሳለፍነው ሳምንት መጨረሻ ላይ ነበር። ከዚያ ቀደም ባለው ሳምንት ደግሞ ፕሬዝዳንት ትራምፕ ኔዘርላንድስ የሄዱበት ወቅት ነበር። በሄግ ከተማ በተካሄደው የኔቶ ስብሰባ ላይ እያንዳንዱ አባል አገር ካታያል ሁለት በመቶ አሁን አምስት በመቶ ተብሏል። ይህም እርማት ያስፈልገዋል ለወታደራዊ አቅሙ ማጠናከሪያ እንዲያዋጣ በሚያስችለው ስምምነት ላይ ከተስማሙ በኋላ መግለጫ ለመስጠት ጋዜጠኞች ፊት ቀረቡ። እዚያም ምቹ ጥያቄ የሚያቀርቡላቸውን ይጠብቁ የነበረ ቢመስልም ያልጠበቁት ነገር ገጠማቸው። በአይኖቻቸው ላይ ከሚንቦገ ቦገው የካሜራዎች መብራት ጋር እየታገሉ ወደ አንድ ሴት አመልካሽ አመልካች ጣታቸውን ዘርግተው ጥያቄ እንድታቀርብላቸው እድል ሰጡ። ፔትራ ትባላለች። የቢቢሲ ዘጋቢ ናት። የሩሲያ ወረራ ካፈናቀላቸው ዩክሬናውያን አንዷ ናት። ባሏ አገሩን ለመከላከል ወደ ግንባር ዘምቷል። እሷ ጦርነቱ ሲጀመር የወለደቻቸውን መንታ ሕፃናት ይዛ ከባለቤቷ ጋር ወደ ዋርሶ ተሰደደች። ልጆቿን ለአያታቸው ሰጥታ ስለ ዩክሬን በቦታው እየተገኘች የምትዘግብ በየሀገሩ ይዞርትልና የምትሟገት ሆነች። በሩሲያ ሚሳኤሎች የሚገደሉ የሀገሯን ዜጎች ሕይወት ለመታደግ ወይም በኪየቭ እና ሞስኮ መካከል ሰላም ለማውረድ ይጠቅማል ብላ የምታስበውም ሁሉ ትናገራለች። ባሳለፍነው ሳምንት በኒዘርላንድ ሄግ በተካሄደው የዶናልድ ትራምፕ መግለጫ ላይም ይህኑ አነሳች። ከዩክሬን ራሷን እንድትከላከል የሚያስችለውን የአየር መቃወሚያ መሳሪያ ሊሸጡላት አይችሉም ወይ ብላ ጠየቅችን። ዩክሬናዊ መሆኑንና ለቢቢሲ እንደምትዘግብ አስቀድማ ገልጻ ጥያቄዋን አቀረበች። ትራምፕ ግን ራሳቸው ጠያቂ ሆነው ሊያጣድፎት ሞከሩ። ከባልሽ ወታደር ነው አሏት። አዎ አገሩን እየተከላከለ ነው ኬብላ መለሰች። ከአንቺ የምትኖሪው እዚህ ኔዘርላንድስ ነው አሏት። ከ አይደለም ፖላንድ፣ ዋርሶ ከተማ ከልጆች ጋር ነው የምኖረው ኬብላ መለሰች። ከዚያም እና ክቡር ፕሬዝዳንት ይህንን የአየር መቃወሚያ ሚሳኤል ለዩክሬን አይሸጡላትም ብላ ጥያቄዋን ደገመች። ትራምፕ አሳሳቢ ነው እያሉ ለጋዜጠኛዋ ማዘን ጀመሩ። ከዩክሬን ይዟስትድ ኤንድ ዩ አር ሲቲንግ ኢን ዋርሶ፣ ከዩክሬን ወድ ማለች አንቺ ደግሞ ዋርሶ ተቀምጠሻል የሚል ምላሽ ሰጡ። ፔትራ በተሰጣት መልስ እንዳልተደሰተች ያስታውቅ ነበር። በኋላ ላይ በሰጠችው ቃለ ምልልስ በሀገሯ አያሌ ሕፃናት እየሞቱ ሳለ የራስዎን ልጆች ከጦርነት አድነ ወደ ሰላም አገር መውሰዷን በማስታወስ የግል የቤተሰብ ጉዳዩን ለማንሳት የተገደደችው በሀገሯ ያሉ ሌሎች ዜጎችን ህይወት ለመታደግ ካላት ቅንነት እንደሆነ ገልጻለች። ለፖለቲከኞች ግላዊ ነገር ማውራት የተገባ ባይሆንም ያንን ያደረገችው በሀገሯ የሞቱ ያሉ ሰዎችን ለመታደግ የበኩሏን ማድረግ ከቻለች ብላ እንደሆነ ተናግራለች። ደስ በሚለው የዋርሶ ከተማ ብትኖርም ሀገሯ ጋዜጠኝነትን ለአፋሽ ጎንባሽነትም ሆነ ለአድርባይነት ያልገበሩ ፣ ይልቁንም ከጦረኛ መሪዎች በተቃራኒ የቆሙ ከጨቋኝ ገዢዎች ጋር ጥርስ ለጥርስ ተያይዘው ለሀገራቸው ሰላም መሆንና ለህዝባቸው ደህንነት መጠበቅ የሚሟገቱ ጋዜጠኞች ጥቂት አይደሉም። ህይወትን የሚያስከፍል እውነት ተናግረው በመሸበት ለማደር ሳይሆን በወጡበት ለመቅረት የወሰኑ አያሌዎች የሚያባልደርቦቸው ውስጥ ከሚስተር ድረምክ ተብሎ የሚጠራው ሄነሪ ንዙማሎ አንዱ ነው። የአፓርታይድን የከፋፍለህ ግዛ የግፍ ግድያ ፖሊሲ በሥራቸው ከተሟገቱ ጋዜጠኞች መካከል አንዱ የነበረው ሄነሪ ፍርሃቱን አስወግዶ በሩን አነሳ። በእያንዳንዱ የደቡብ አፍሪካ ክፍል ውስጥ ዘረኛው የአፓርታይድ አገዛዝ የሚፈጽመውን ግድያና በደል እየለቀመ ከድረም በተባለ መጽሔት ላይ በድፍረት ጻፈ። በዚች ሀገር ይመጣ ዘንድ እውነትና ተጠያቂነት ሊኖር ይገባል እያለ በጽሑፎቹ ይሞግት ነበር። በመጨረሻም እሱን ያጋልጠው የነበረው ስርዓት በእርሱ ላይ ሰይፉን አነሳ። የተገደሉ ወገኖቹን ሞት ሲዘግብ የኖረው ይህ ጋዜጠኛ እንደ ልማዱ የአገዛዙን በደል ለመዘገብ ሲንቀሳቀስ ባልታወቁ ሰዎች ተገደለ። ደቡብ አፍሪካ ግን እርሱ የተመኘላትን የእውነትና የተጠያቂነት ኮሚሽን አቋቁማያንን ከፈተ። ሂነሪ የሀገሩን አገዛዝ ጭካኔውን በሚገባ ያውቀዋል። ለአገዛዙ አድረው ይሰሩ እንደነበሩት እንደነ ጆርዳን ኩባንያ ስሌፓማኒና፣ ሌሎችን ገዢዎችን እያወደሰ እየተሸለመ መኖር ይችል ነበር። ሆኖም የህዝብ በደል አላስቻለውም። ቀላል መንገድ ለአገዛዝ ማጎብደድ ቢሆንም ከባዱን መርጦ ህይወቱን አጣ። እንደርሱ ያሉ ለእውነት የቆሙ ጀግኖች የታገሉላት ደቡብ አፍሪካ ግን ቢያንስን አገዛዝ ነጻ መውጣት ቻለች። ሌላኛዋ ደፋር ጋዜጠኛ አና ፖሊትኮቭስካያ ትባላለች። ሀገሯ ሩሲያ በቼቼንያ ህዝብ ላይ የፈጸመችውን በደልና ጭፍጨፋ በማጋለጥ ትታወቅ የነበረች ጋዜጠኛ ነበረች። ጋዜጠኝነት ለእውነት የሚል መርህ የነበራት አና የሩሲያ መንግሥት በሲቪል ዜጎች ላይ በማንነታቸውና በእምነታቸው ምክንያት የሚፈጽመውን ግፍ እንዲያቆም እና ሰላም እንዲያመጣ በምትጽፍበት ጋዜጣ ላይ አጥብቃ ትሞግት ነበር። የሀገሯ መንግስትና ደጋፊዎቹ አልወደዱላትም ሰላም ይምጣ ሰው አይገደል ማለቷን በመጥላት ከምትኖርበት አፓርታማ ወጥታ ወደ ቢሮዋ ለመሄድ ሊፍት ውስጥ ስትገባ በጥይት ተመታ ተገደለች ያና ህይወት በዚህ አበቃ ስለ እውነት የተሟገተው ብዕሯ በደሟ ፍሰት ተጠናቀቀ ሰላምን የሰበኩ ጣቶቿ ተቀጠፉ አምባገነን አገዛዞች አብዝተው የሚጠሉትና የሚፈሩት ሚዲያንና ሀቀኛ በመጀመሪያ የጋዜጠኞችን ሞራልና እውነትን በገንዘብ ሊገዙት ይሞክራሉ። ይህ ካልተሳካላቸው ደግሞ አስረውና ገርፈው ሊያስቆሙት ይጥራሉ። በዚህም ተስፋ ማስቆረጥ ሲያቅታቸው ሕይወትን ማሳጣት የመጨረሻ ስልታቸው ያደርጉታል። በዚህ መልኩ በኢትዮጵያ ውስጥ ለመጀመሪያ ጊዜ የአብይ አህመድ አገዛዝ ሁለት ጋዜጠኞችን በመግደል በሀገሪቱ ታሪክ የከፋ ድርጊት ፈጽሟል። ከ200 በላይ ጋዜጠኞችን በማሰርም ባለ ሪከርድ ነው። ከ54 በላይ ጋዜጠኞችን ከሀገር በማሳደድም ከፍተኛ ቁጥር አስመዝግቧል። ባሳለፍነው ሳምንት ከክቡርነቱ እርሶን የመሰለ መሪ የለም እያሉ ከውጪ ሀገር የሚኖሩ ጋዜጠኞችን አስረው እንዲያመጡላቸው የሚጠይቁ የአዲስ ዘመን እና የኢቲቪ አድርባዮችን አስቀምጠው ሲያዳምጡ፣ በሌላ በኩል እንደ አርያና ያሉ ጋዜጠኞች ደግሞ ስለ አፍሪካውያን እናቶችና ስለ ሰላም ጉዳይ በዋይት ሀውስ ውስጥ በድፍረት ይከራከሩ ነበር። በመጨረሻም ሰላም ብለው በሀገራቸው የሚካሄደውን ጭቆና ለማጋለጥ የተጉ ለአገዛዝ አድራጎትም አንበክም ያከበራቸውን ሁለት ጋዜጠኞች በማንሳት ይህንን የዝግጅት ክፍል እንቋጫለን። እነዚህ ሁለት ጋዜጠኞች ማርያ ሬሳ እና ዲሚትሪ ሙራቶን ናቸው። የአንድ ሀገር ልጆች አይደሉም፣ ግን የአንድ ሙያ ሰዎች ናቸው። የአንድ መስሪያ ቤት ባልደረቦች ባይሆኑም የሙያ ግዴታቸው በአንድ መንፈስ ውስጥ አውሏቸዋል። በአካል ተገናኝተው ባያውቁም የዓለም የሰላም ኖቤል ሽልማት አሸናፊ ሆነው በ2021 ዓለም አቀፉ የኖቤል ድርጅት በኦስሎ ሲጠራቸው ተገናኙ። በተራራቁ ቦትን ሲል የማይገናኙ ሰዎች በአንድ ሙያ ምክንያት ለጋራ ሽልማት በቁስራቸው መከራ አሳልፏቸዋል፣ ስለ ሰላም መስበካቸው አስመርጧቸዋል። የምድራችን ታላቁ ሽልማት የኖቤል ሽልማት በ2021 አንድ እንደተቀበሉ የኖቤል ኮሚቴውን ጋዜጠኝነት ለሰላም መዋል እንደሚችል ለሚያምኑና ለሚጥሩ ጋዜጠኞች ሁሉ ምልክት ይሆን ዘንድ ኪገድል ሰርተዋል። ሲል ገልጿል። ዲሚትሪ ሩሲያዊ ሲሆን ማሪያ ደግሞ ፊሊፒናዊ ናት። ሩሲያዊ ጋዜጠኛ ዲሚትሪ ኖቫያ ጋዜጣ የተሰኘ ጋዜጣ አለው። ቀደም ሲል የጠቀስናት የሀገሩ ልጅና ባልደረባው አና ፖሊትኮቭስካያ ትሰራበት የነበረው ጋዜጣ ነው። ዲሚትሪና ባልደረቦቹ የቭላድሚር ፑቲንን አገዛዝ የሙስና ወንጀሎች፣ የመብት ጥሰቶች እና የህግ መተላለፎች በመዘገብ ይታወቃሉ። በዚህም ተደጋጋሚ እንግልትና የመንግስት ጫና ደርሶበታል። የሀገሩ ሀብት ስልጣን በያዙ ሰዎች የሀገሩ መንግስት በወገኖቹ ላይ የሚፈጽመውን በደል በማጋለጡ የሀገሩ መንግስት ለእስራት ሊዳርገው ሲሞክር፣ አለም ግን ኦስሎ ጠርቶ በኖቤል ሽልማት አክብሮታል። ፊሊፒናዊቷ ማርያም እንዲሁ ናት። ከ ከአምስት ሚሊዮን በላይ ተከታዮች ባሉት የፌስቡክ ገጾ ላይ የሀገሯን መንግስት ውሸቶች በማስረጃ ታጋልጣለች፣ የሚፈጽማቸውን ግድያዎች ትዘርዝራለች። በዚህ ተግባሯም የግድያ ዛቻና ማስፈራሪያ ደርስባት ነበር። ከእውነት ተጨቁናለች በመንግስት ጩኸት እንዳትፈንም እየተጋው ነው። ያለችው ይህች ደፋር ጋዜጠኛ ከአራት ዓመት በፊት ለኖቤል ሽልማት ኦስሎ ውስጥ ጠራ ትልቅ እውቅና አገኘች። እሷ ስታጋልጥበት የነበረው ወንጀሉን ስታጣጥልበት የነበረው የሀገሯ መሪ ዱተርቴ ደግሞ ከወራት በፊት በኢንተርፖል ተይዞ እሷ ስትዘግበው በነበረው ወንጀልም ተከሶ ኒዘርላንድ በሚገኙ ዓለም አቀፍ የወንጀለኞች እስር ቤት መግባቱ ተዘግቧል። ጋዜጠኝነት ከዘር በላይ ሰውነትን በላይ የሚያኖር ክቡር ሙያ ሆኖ ዘልቋል። ሀቀኛ ጋዜጠኞች ለሕዝብና ለእውነት ሰርተው ሲያልፉ ታሪካቸው መማሪያ ሆኖ ለትውልድ ይተላለፋል እየተሸለሙም ይታወሳሉ። በዘመናቸው ስልጣን ላይ ለበቁ አገዛዞች ያደሩ አጎብዳጆች ደግሞ ለትልቅ ሆዳቸው ሲሉ አገራቸውን ወደ መቀመቅ የሚከተለውን አገዛዝ ሲከተሉ ይኖራሉ ከሚለው አረፍተ ነገር የዘለለ ትርጉም ያለው ታሪክ የሚኖራቸው ከሆነ እርሱም በፍርድ ቀን ችሎት ላይ ሲቆሙ ለሚናዘዙት ጥፋት ይሆናል። ወደ ቀጣይ የዜና ክፍሎች ስናልፍ በአማራ ክልል ሰኔ 227 ዓ.ም በአገዛዙ ከዘመቻ ማዕበልቅ ተብሎ የተሰየመው የማጥቃት ዘመቻ ከታወጀ በኋላ መጠነ ሰፊና የተለያዩ ግንባሮችን ያካተተ ውጊያ እየተደረገ መቀጠሉ ተዘግቧል። የፋኖ አመራር ከሆኑት አቶ አስረስ ማረዳም በሰጡት መረጃ መሰረት አገዛዙ ያቀደው የፋኖ አመራሮችን የመምታት ልዩ ኦፕሬሽን ለሶስት ቀናት ባልተጠበቀና በአስደናቂ ሁኔታ መከላከል መቻላቸውን አስታውቀዋል። የአየር በራዎች እንደተቋረጡን። በዚህ የውጊያ ጊዜና ጎንደር ከፍተኛ ቁጥር ያለው የፋኖ ኮማንዶ ኃይል መመረቁም ታውቋል። ይህ የሚያሳየው ፋኖ በትግሉ ውስጥ እየተደራጅና አቅሙን እያሳደገ መሆኑን ነው። አገዛዙ እስከ ሰኔ 37 ዓ ም ድረስ የፋኖ መሪዎችን የማጥፋት ወታደራዊ ማሰልጠኛዎችን የማውደም እና የሎጂስቲክስ ምንጮችን የመቆጣጠር ግብ ይዞ በከፈተው ኮዘመቻ ማበልቅ በሦስት ቀናት ውስጥ ብቻ ከ50 በላይ የውጊያ ግንባሮች መከፈታቸውን ሲያሰባስቡ ከነበሩ መረጃዎች ለመረዳት ተችሏል። የፋኖ ምንጮች እንደሚሉት እስካሁን አገዛዙ የማጥቃት ውጊያ ሲከፍት የፋኖ ኃይሎች በተከፈተባቸው ማጥቃት ቀልብሰው ወደ መልሶ ማጥቃት መሸጋገራቸውን ይገልጻሉ። የፋኖ አመራር አቶ አስረስ ማረዳም ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ወደ ትልቅ በሚነገርላቸው መኮንኖች ተሳትፎ የተከፈተው የፋኖ አመራር የመምታት ልዩ ኦፕሬሽን ለሶስት ቀናት ባልተጠበቀ ሁኔታ መከላከል መቻላቸውን አረጋግጠዋል። አቶ አስረስ ማረዳም አገዛዙ የማጥቃት ዘመቻ በሶስተኛው ቀን ከጠዋት ጀምሮ ፋኖ በወሰደው መልሶ ማጥቃት እርምጃ የውድም መሳሪያዎች ጨምሮ ክላሽ እንደ ጉድ ያፈሰስንበትን ድል ተቀናጅተናል ከሲል አስታውቋል። አቶ አስረስ ማረዳም ከአርመኒው ሰራዊት ከሲል የጠራውን ጦር በበላይነት የሚመሩትን የጠቅላይ ሚኒስትር አብይ አህመድን ከከሸፈው እኮ ያስገድዶ ማሰለፍ ከእቅድ ጋር በማያዝግ የህዝቡን ጆሮ በመያዝ በጎን ደግሞ በብርሃን ጁላና በለገሰሉ በሁሉ በኩል ሰበር ዜና ሊያስነግር የቋመጠበት ኦፕሬሽን ደግሞ አትን ነው ሰራዊቱን ገርፈን ለታልኮ በማለት ገልጸዋል። አገዛዙ ለሳምንታት ያቀደውና ከተለያዩ ዞኖች በተውጣጣ ኃይል በልዩ ስምሪት የተያዘው ይህ ዘመቻ ለመረጃ ለሎጂስቲክስ እና ለመተኳኮስ በርካታ ሚሊዮኖች የተበጀትለት እንደነበር አቶ አስስማናን ሊከብ መቶ ቆራርጠን በከበብ ነው የአብይ አህመድ አገዛዝ ጠባቂ አንዲት መነኩሴን ጨምሮ ስድስት ንጹሐን በመድፍ ደብድቦ ከመግደሉ በስተቀር በወገን ላይ ይህ ነው የሚባል ጉዳት ሳይደርስ በመሸሽ ላይ ነው ኬ ብለዋል። በአገዛዙ ዘመቻ ከማዕበልክ በሦስተኛው ቀን በጎጃም ቀጠና፣ በተለይም ደንብቻ፣ ቋሪት፣ ደጋሞት፣ ማሻከር፣ ስናንሰላ፣ ባህር ዳር ዙሪያ፣ ጎዛመን፣ ቡሬጃን፣ አሞራ ሸበል፣ በረንታን፣ ነጎንጂ፣ ቆለላ እና ሌሎች ወረዳዎች በሚገኙ የተለያዩ አካባቢዎች ከባድ ውጊያ መደረጉን መረጃዎች ያመለክታሉ። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት እንደደረሰ የታወቀ ሲሆን በባህር ዳር ዙሪያ ሮቢት እና በሰከላ ግሻባ የፋኖ ኃይሎች በከፈቱት ሀያ የግፍ እስረኞች ከእስር መለቀቃቸውንም የኦሮሞ ፈርስት ፖስት መረጃ ምንጮች ተናግረዋል። አገዛዙ ከፍተኛ ኃይል ባሰለፈባቸው የጎጃም ደጋማ አካባቢዎች በተለይም ደጋሞትና ቋሪት ቀጠና አስቸኳይና ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ገልጸዋል። በውጊያው የፋኖ ኃይሎች የአገዛዝ ጦር የከፈተውን ማጥቃት ቀልብሰው በመልሶ ማጥቃት ከፍተኛ ጉዳት ማድረሳቸውን አስታውቀዋል። በተመሳሳይ በሦስተኛው ቀን የአገዛዙ ዘመቻ ማዕበል የማጥቃት እንቅስቃሴ ምክንያት በተከፈተው ውጊያ በጎንደር ቀጠና የባህር ዳር ጎንደር አውራ ጎዳና እና የጎንደር አጼ ቴዎድሮስ ኤርፖርት በራን ያስተጓጎለ ውጊያ መደረጉ ታውቋል። ጎንደር ከተማ ቀበሌ 18 ፈንጠራ አካባቢ ጨምሮ በጠማቂ ሰኝት፣ በለሳ፣ አዲስ ዘመንና ደራ ቀጠናዎች የብልጽግና አመራሮች ጨምሮ በርካታ የአገዛዙ ኃይል ሞትና የአካል ጉዳት እንደደረሰበት እንዲሁም በርካታ ወታደራዊ ቁሳቁሶችና ምርኮ እንደተያዘ የፋኖ ኃይሎች አስታውቀዋል። በተለይም በጎንደር ከተማ ጥግ በአጼ ቴዎድሮስ ኤርፖርት ዙሪያ በነበረው ውጊያ ከ15 በላይ የአገዛዙ ኃይል ሲገደል፣ ከ20 በላይ ደግሞ መቆሰሉ ተዘግቧል። በዚህ አካባቢ በነበረው ውጊያ ምክንያት ምንጮች አረጋግጠዋል። በሌላ በኩል በሰሜን ወሎቆቦ ግዳናና ላስታ ቀጠና የአገዛዝ ጦር በፋኖ ኃይል መልሶ ማጥቃት የተነጠቃቸውን አካባቢዎች በከባድ መሳሪያ እየደበደበ እንደሚገኝ የመረጃ ምንጮች ገልጸዋል። የፋኖ ኃይሎች ግን በቀጠናው የውጊያ የበላይነት በመውሰድ ዋና መንገዶችን ጨምሮ አካባቢውን ተቆጣጥረው እንደሚገኙ አስታውቀዋል። የአየር በረራ ያስተጓጎሉና አውራ መንገዶች የተዘጉ ባለበት በዚህ ወቅት በጎጃምና ጎንደር ከፍተኛ ቁጥር ያለው የፋኖ ኮማንዶ ኃይል መመረቁም ተዘግቧል። በዚህም በምዕራብ ጎንደር ዞን ቋራ ቀጠና ከፍተኛ ቁጥር ያለው የፋኖ ሰራዊት ለወራት የተሰጠውን ስልጠና አጠናቆ እንደመረቀ ሲታወቅ፣ በተመሳሳይ በምስራቅ ጎጃም ዞን ቦቅላ ቀጠና በርካታ የፋኖ ኮማንዶዎች ለወራት የተሰጣቸው ስልጠና አጠናቀው መመረቃቸው ታውቋል። በትግራይ ክልል የእርዳታ መቋረጥ እጅግ የከፋ አደጋ እንደደቀነ ተገልጿል። በክልሉ 2.44 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የክልሉ መንግሥት አስታውቋል። በተለይም የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ የተቋረጠው የአሜሪካ እርዳታ እንዲሁም የዓለም ምግብ ፕሮግራም ከትግራይ በቀጣይ ወር እርዳታውን ያቋርጥ መሆኑ ችሉ አሳሳቢ እንዳደረገው ተነግሯል። ከሁለት ዓመት ደም አፋሳሽ ጦርነት በኋላ ገና በደም ባላገገመው የትግራይ ክልል ውስጥ 244 ሚሊዮን ህዝብ አስቸኳይ የነፍስ አድን እርዳታ እንደሚፈልግ ተመልክቷል። ይህ የእርዳታ ፈላጊ ቁጥር የታወቀው በጥቅምትና ተሐሳስ ወሬ 2017 የምርት ዘመን ላይ በተደረገ ሰፊ ጥናት መሠረት መሆኑን የክልሉ የአደጋ ስጋት አመራር ኮሚሽን ኃላፊ ዶክተር ገብረወይ ገብረ እግዚአብሔር ተናግረዋል። ጥናቱ የሀገር ውስጥና ዓለም አቀፍ የእርዳታ ተቋማት የተሳተፉበት መሆኑን የገለጹት ኃላፊው በሁሉም ባለድርሻ አካላት እንደተገመገመ እና ሁሉም ተቋማት የተስማሙበት እንደሆነ አረጋግጠዋል። በዚህ ጥናት መሰረትም 2 ሚሊዮን 450 ሺህ ትግራይ ነዋሪዎች በአሁኑ ወቅት አስቸኳይ እርዳታ እንደሚያስፈልጋቸው ተረጋግጧል። ከተጠቀሰው 2.44 ሚሊዮን የእርዳታ ፈላጊ ውስጥ 1 ሚሊዮኑ በመጠለያ ጣቢያዎች የሚኖር ተፈናቃይ ሕዝብ ሲሆን አንድ ነጥብ አራት አራት ሚሊዮኑ ደግሞ የዘላቂ ማቋቋሚያ ሳይደረግለት ወደ ቀድሞ መኖሪያ ቤቱ የተመለሰ ሕዝብ መሆኑን ኃላፊው አመላክተዋል። የአሜሪካ ዓለም አቀፍ የልማት ድርጅት የሴድ የእርዳታ አቅርቦት ከአራት ወራት በፊት በፕሬዝዳንት ትራምፕ ተዘዝሞ በትግራይ ያሉ የሰብዓዊ እርዳታ አቅርቦቶች አደጋ ላይ መውደቃቸውን የገለጹት ዶክተር ገብረዌ የትግራይ ሕዝብ በአሁኑ ወቅት ከየጥይት ድምጽ በሌለበት ጦርነት ውስጥ እንደሚገኝ ገልጸው የሰብዓዊ ቀውሱ ሁኔታ እጅግ አስከፊ መሆኑን አስምረውበታል። ከአንድ ሚሊዮን በላይ የሚሆኑት ተፈናቃዮች ወደ ቀያቸው አለመመለሳቸውንና በስቃይ ውስጥ መኖር ከጀመሩ አምስተኛ ዓመታቸውን እንደያዙ የገለጹት ኃላፊው ወደ ቀያቸው ቢመለሱ ኖሩ በመሬታቸው ላይ ሰርተው ራሳቸውን ማስተዳደር ይችሉ እንደነበር ተናግረዋል። ተፈናቃዮች ወደ ቀያቸው ለመመለስ ዘላቂ መፍትሄ እስኪገኝ ድረስ ዓለም አቀፍ ማህበረሰብና የረዲየት ድርጅቶች የትግራይን ሰብዓዊ እርዳታ ጉዳይ እንደገና ካላዩትና የፍላጎቱን መጠን ዳግም ካልከለሱት እስካሁን በእርዳታ ሲያቆዩት የነበረውን ማህበረሰብ ከዚህ በኋላ ለህልቂት መዳረጉ ነው ሲሉም አስጠንቋል። ዶክተር አክለውም ቀደም ሲል በዩስኤድ ሲሰጥ የነበረው እርዳታ በቂውም የተሻለም እየቀለበና የምግብ አቅርቦት ያደርግ ነበር። በተወሰነ መልኩ የማሻሻ ስራዎችም ይከናወኑ ነበር። አሁን ግን ይህ እርዳታ እርዳታ እጅጉን ቀንሷል ብለዋል። ለምሳሌ የዓለም ምግብ ፕሮግራም ከሚቀጥለው ወር ጀምሮ እርዳታ ማቅረብ ሊያቆም እንደሚችል ገልጿል። ለዚህ የሚያቀረበው ምክንያት የሰኤድ እርዳታ ማቋረጡን ተከትሎ ይርዳል አቅርቦቱ በመቀነሱ ከእህል የለኝም ከ የሚል መሆኑን አስታውቋል። የዓለም ምግብ ፕሮግራም በሰላሳ የትግራይ ወረዳዎች ውስጥ በምግብና በጥሬ ገንዘብ እስከ 8800 ህዝብ ሲረዳ እንደነበር ተገልጿል። የሰሜን ምዕራብ ትግራይ 15 ወረዳዎች የመቀለ ሰባት ክፍለ ከተሞች እንዲሁም በደቡባዊ ትግራይ ስድስት ወረዳዎች በዚህ ተቋም ድጋፍ ሲያገኙ እንደነበር ኃላፊው ጠቅሰዋል። ይህ የዓለም ምግብ ፕሮግራም ከዚህ ሥራ መውጣቱ ታዲያ እስከ ስምንት መቶ ሺህ የሚሆን ህዝብ ለሞት ለችግርና ለበሽታ ይጋለጣል ማለት እንደሆነ አመላክተዋል። ከሚቀልል ወር ጀምሮ ሰላሳ ወረዳዎች ምንም አይነት ድጋፍና እገዛ አያገኙም ማለት ነው ሲሉ የችግሩን ስፋት ገልጸዋል። የዓለም ምግብ ፕሮግራም ከሚያቀርበው እርዳታ ሰማንያ በመቶውን ከየሰይድ እንደሚያገኝ የገለጹት ኃላፊው የሌሎች ረድኤት ድርጅቶች ሲሰጡ የነበሩት እርዳታዎችን በሙሉ በሚባል መልኩ ከየሰይድ የመጣ እንደነበር አስታውሰዋል። ይህም እርዳታ ያለምንም ማስጠንቀቂያ መቋረቱ መቋረጡ በትግራይ ውስጥ ትልቅ ችግር አስከትሏል ብለዋል። የሰይድ እርዳታ መቋረጥ የፈጠረው ክፍተት በሌሎች ድርጅቶች የሚሸፈን እንዳልሆነ አጽንኦት ሰጥተው ገልጸዋል። ይህ ውሳኔ እንደገና ካልታይና ካልተሻሻለ በትግራይ ክልል ያለው ችግር በቀላሉ መቅረፍ የሚቻል አይደለም በማለት የችግሩ አሰንተ ደረጃ ላይ መድረሱን አሳውቀዋል። በሌላ ዜና ኢትዮጵያ ከአፍሪካ የእድገትና ዕድል ህግ ወይም አጉዋ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸውን የአፍሪካ ዴቨሎፕመንት ባንክ ግሩፕ ይፋ አድርጓል። ባንኩ በወጣው አዲስ ሪፖርት እንዳስታወቀው መታገዱ የኢትዮጵያ ኢንዱስትሪ ፓርኮች 45 ሚሊዮን የአሜሪካን ዶላር ገቢ እንዲያጡ ምክንያት ሆኗል። ባንኩ በተለይ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ የጥናት ግኝት መሠረት ኢትዮጵያ ከዚህ ቀደም በአጉዋ በኩል ለብዙ ምርቶቿ ከቀረጥ ነፃ ወደ አሜሪካ ገበያ የመግባት እድል የነበራት በመሆኑ ሰፊ ጥቅም ከሀገር ውስጥ ኢንዱስትሪዎቿ ታገኝ እንደነበር ተገልጿል። ከፍተኛ የስራ እድልን ከመፍጠር በተጨማሪ የተለያዩ የገበያ ትስሮችን ተፈጥረው እንደነበር ሪፖርቱ ያስቀምጣል። ይሁን እንጂ በሰሜን ኢትዮጵያ የተቀሰቀሰው ጦርነትና ግጭት ተከትሎ በተፈጸመው የጦር ወንጀሎችና ከባድ የሰብአዊ መብት ሰቶች ምክንያት አሜሪካ ኢትዮጵያን በጥር ወር 2022 ዓም ከአጉዋ ተጠቃሚነት ማገዶን ተከትሎ ተመስርተው የነበሩ ኢንዱስትሪዎች፣ የተፈጠሩ የገበያ ትስሮች፣ እንዲሁም የአቅርቦት ሰንሰለቶች በከፍተኛ ደረጃ እንዲቋረጡ እንዳደረገ ሪፖርቱ ያመለክታል። ይህ ከአጉዋ የንግድ ሥርዓት መታገድ በቀጥታ የኢንዱስትሪ ፓርኮች ወደ ውጭ የሚልኩትን የምርት መጠን እንደቀነሰው የተገለጸ ሲሆን ለማሳያነትም ከኢትዮጵያ ኢንዱስትሪ ፓርኮች የሚልኩ ምርቶች በውጭ ያዝ በ24 በመቶ እንዲቀንሱ እንዳደረገ ተብሏል። በተለይም በሐዋሳ ኢንዱስትሪ ፓርክ ብቻ ከ1000 በላይ የስራ ዕድሎች እንደተቋረጡ ሲሆን ለኢንዱስትሪ ፓርኮች ጠቅላላ 45 ሚሊዮን ዶላር የገቢ ኪሳራ እንዳስከተለባቸው ተዘግቧል። ይህ የብልጽግናው መንግስት ለጦርነት የሰጠው ከፍተኛ ትኩረትና ጦርነትን እንደ ሥራ የመያዙ ባህሪ ያስከተለው ቀጥተኛ ችግር ቢሆንም አሁንም ሀብቶችን የሚያወድመውን ሚሊዮኖችን የሚያፈናቅለውንና በመቶ ሺዎች የሚቆጠሩትን የሚገድለውን ጦርነት እንደ ሥራ በእቅድ መምራቱን ማስቀጠሉን ግን አላቆመም። ይህ የባንኩ ሪፖርት የኢትዮጵያ ኢኮኖሚ በጦርነቱ ሳቢያ ይገለ ቀውስ በገሃድ የሚያሳይ ነው። በኢነርጂው ዘርፍ በተመለከተ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ጋዝ ማምረት እንደጀመሩና የደበቁትም ለበጎ እንደሆነ መናገራቸው ቢታወስም በአሁኑ ሰዓት በኦጋዴን ክልል የሚመረተው የጋዝ ምርት ወደ ውጭ የመላክ ፕሮጀክት እንዲቆም መደረጉ ተዘግቧል። ኢትዮጵያ የኦጋዴን የተፈጥሮ ጋዝ ኤክስፖርት ፕሮጀክትን ይፋ አድርጋ የነበረ ቢሆንም በአሁኑ ሰዓት ግን ፕሮጀክቱ እንዲቋረነዱነ ሚኒስቴር መስሪያ ቤት መናገሩን መረጃዎች ያመለክታሉ። ኢትዮጵያ በኦጋዴን ክልል የሚገኘውን ከፍተኛ የተፈጥሮ ጋዝ ክምችት ወደ ውጪ ለመላክ ያቀደችውን ፕሮጀክት በገንዘብ እጥረትና በትግበራ ዝግጅት ጉድለት ምክንያት እንደሰረዘች ይፋ አድርጋለች ተብሏል። በምትኩ የማዕድን ሚኒስቴር የተፈጥሮ ጋዝን ለአገር ውስጥ ፍጆታ በተለይም ማዳበሪያ ለማምረት እና ኤሌክትሪክ ኃይል ለማምጫ የምችል አዲስ ፕሮጀክት እያጠና መሆኑን ገልጿል። ጠቅላይ ሚኒስትሩ ግን ገና እየተጠና ያለውን ፕሮጀክት ወይም በድብቅ የሚሰሩት ይኖራቸው አይኖራቸውም ግልጽ ያልሆነውን ጉዳይ አስመልክቶ ከእኛ ጋር እያመረትን ነው፣ በሚቀጥለው ዓመት ይፋ እናደርጋለን፣ እስካሁን ድረስ የደበቅናችሁ እናንተ እንዳትናገሩትና ጠላት እንዳያመጣብን ነው፣ ሕዳሴ ግድብንም በመናገራችን ብዙ ችግር መጥቶብናል፣ በማለት ለጋዜጠኞችና ለእሳቸው ቅርብ ለሆኑ አክቲቪስቶች ከሰሞኑ ባደረጉት ውይይት መናገራቸው ይታወሳል። የእሳቸው የማዕድን ሚኒስቴር ግን እንደሚለው ኢትዮጵያ በተለይም በኦጋዴን ተፋሰስ ውስጥ በካሉብና ሂላል አካባቢ ከፍተኛ የተፈጥሮ ጋዝ ክምችት ያላት ሲሆን ይህም ከ50 ዓመታት በላይ ለሚሆን ጊዜ ማዳበሪያ ለማምረት ኃይል ለማምንጨትና ለተያያዥ ፕሮጀክቶች ለማገልገል የሚያስችል እንደሆነ ቢገመትም እስካሁን ድረስ ግን ወደ ውጭ ኤክስፖርት ለማድረግ የተደረገው ጥረት አልተሳካም። በ2020 አም ከኦጋዴን የተፈጥሮ ጋዝ አውጥቶ በ767 ኪሎ ሜትር የቧንቧ መስመር ወደ ጅቡቲ በመላክ በፈሳሽ የተፈጥሮ ጋዝ መልክ ወደ ውጪ ለመላክ ታቅዶ የነበረው የጅቡቲ የቧንቧ መስመር ፕሮጀክት መሰረዙን ካፒታል ጋዜጣ የተመለከተውና ኢትዮጵያ ኤነርጂ አውትሉክ 2025 ሪፖርት ይጠቁማል። ለፕሮጀክቱ መሰረዝ ዋነኛ ምክንያት የፋይናንስ ችግር መሆኑን የገለጸው ኢትዮጵያ ከተፈጥሮ ጋዝ ወደ ውጪ በመላክ ገቢ የማመንጨት አቅሟን እንደቀነሰው ወይም ዜሮ እንዳደረገው አስቀምጧል። በአራት የመንግስት ተቋማት አማካኝነት በተዘጋጀው በዚህ ሪፖርት ላይ እንደተገለጸው የማዕድን ሚኒስቴር በአሁን ወቅት ማዳበሪያ ማምረት ጨምሮ በሀገሪቱ የተፈጥሮ ጋዝ መጠቀም የሚያስችል አዲስ ፕሮጀክትን እያጠና መሆኑ ተገልጿል። ገና በጥናት ላይ ያለውን ጉዳይ ታዲያ ጠቅላይ ሚኒስትሩ ክየምረትን ሲሉ መናገራቸው ለብዙዎች ግራ መጋባትን ፈጥሯል። ሚኒስቴሩ የተፈጥሮ ጋዝን ወደ ኤሌክትሪክ ኃይል ለመለወጥ ከኢትዮጵያ ኤሌክትሪክ ኃይል ጋር ለመስራት ፍላጎት እንዳለውም ጭምር ገልጿል። ይህ በተለይም ዝናብ በሌለባቸው ዓመታት የኃይል ስርዓቱን ለማመጣጠን ጠቃሚ አማራጭ ሊሆን እንደሚችል ተብሏል። ኢትዮጵያ በአሁኑ ወቅት በዓመት ከ4 ቢሊዮን የአሜሪካን ዶላር በላይ የሚገመት ወጪ ከውጭ ብንጉያል ምርቶች ላይ ትገኛ ሆናለች ተብሏል። የማዳበሪያ ግዥም አርሶ አደሩና ኢትዮጵያውያንን እጅግ ያስከፋ ከመሆኑም በላይ ለከፍተኛ ኪሳራ እየዳረገው ሆኗል። ጠቅላይ ሚኒስትሩ ገና በጥናት ላይ ያለውንና የኤሌክትሪክ ተቋማትን ጨምሮ ብዙዎቹ እያጠኑት ያሉትን ጉዳይ ከጨርሰናል ከሲሉ መናገራቸው ግን ለብዙዎችም የማይ ግባት አልሆነ በዓለም አቀፍ ዜናዎች እስራኤል በጋዛ በፈጸመችው ጥቃት በትንሹ ሰማንያ አንድ ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። እስራኤል እስከ ቅዳሜ እኩለ ቀን ድረስ ባለው 24 ሰዓታት ውስጥ በጋዛ በፈጸመችው የአየር ድብደባ ቢያንስ ሰማንያ አንድ ፍልስጢማውያን እንደተገደሉና ከአራት መቶ በላይ መቁሰላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቀው በጋዛ ከምሰል አካባቢ በተፈጸመ ጥቃት ህጻናትን ጨምሮ ቢያንስ አርባ አንድ ሰዎች መሞታቸውን የአልሽፋ ሆስፒታል ሰራተኞችና የአይን ማኞች ለዜና ምንጮች ተናግረዋል። ስታዲየሙ የተፈናቀሉ በድንኳን ውስጥ የሚኖሩ ሰዎችን ለማስጠለል አገልግሎት ሲሰጥ እንደነበር ተገልጿል። ቢቢሲ የተመለከታቸውና እንዳረጋገጣቸው የቪዲዮ ምስሎች ሰዎች ሬሳ ለማውጣት በባዶ እጃቸውና በአክፋሸልከው የእስራኤል ጦርን አስተያየት የጠየቀ ቢሆንም ወዲያውኑ ምላሽ ማግኘት እንዳልቻለ አስታውቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት በጋዛ የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተናግረዋል። የኳታር አሸማጋዮችም አሜሪካ የምታሳድረው ጫና ውጤት ያስገኛል የሚል ተስፋ እንዳላቸው ገልጸዋል። በመጋቢት ወር እስራኤል አዲስ ጥቃት ከሰነዘረች በኋላ ለሁለት ወራት የቆየው የተኩስ አቁም ስምምነት ፈርሶ እንደነበር ይታወሳል። የተወደዳችሁ እና የተከበራችሁ የኦሮሞ ፈርስት ፖስት ዜና ተከታታዮች የዕለቱ ዝርዝር መረጃዎች እነዚህን ይመስሉ ነበር። ትክክለኛና ወቅታዊ መረጃዎችን በትኩሱ በፍጥነት እንዲደርሳችሁ የኦሮሞ ፈርስት ፖስት ዜና ሰብስክራይብ በማድረግ የደወል ምልክቱን በመጫን እንዲሁም ዝግጅቶቻችንን በመውደድና በማጋራት አብሮነታችሁን እንድታሳዩ በአክብሮት እንጠይቃለን። መልካሙ ሁሉ እየተመኘም ብዙናል። ኦሮሞ ፈርስት ፖስት ትክክለኛ መረጃ ለህዝብ።